ለውጥ ማምጣት ለምን አስቸጋሪ ይሆንብናል? በህይወታችን መቀየር የምንፈልገው ነገር አለ። ነገር ግን ብዙ ጊዜ ለውጥ ማምጣት ተስፋ አስቆራጭ ይሆናል፣ አድካሚ ጉዞ ይሆናል። ለምን? ለውጥ ለማምጣት ልንረዳቸው የሚገቡ ጉዳዮች አሉ። ሩቲን ወይም ከጠዋት እስከ ማታ ድረስ ያለን እንቅስቃሴ የዘውትር ልማድ፣ የዘውትር ስራ፣ ድርጊት አክሽን፣ አመለካከት እና ማህበራዊ ክበብ ወይም ሶሻል ሰርክል። እነኚህ ባህሪያችንን ሼፕ ለማድረግ ወይም ማንነታችንን የሚይዙ ነገሮች ናቸው። ስለዚህ ለውጥ ለማምጣት የምናደርገው ጥረት የሚወሰነው እነኚህ ነገሮች ላይ በምናመጣው ለውጥን። ብዙ ጊዜ የድሮውን ድርጊታችንን፣ የድሮውን አዋዋላችንን፣ የድሮውን ማህበራዊ ሰርክል ወይም ወዳጆቻችንን እንዲሁም የድሮ አስተሳሰብ ይዘን መለውጥ እንፈልጋለን። በፍጹም አይሆንም። ለውጥ ማለት በዋናነት እነኚህን መቀየር ማለት ነው። ለውጥ ማለት ድሮ የምናደርገውን ነገር መተው ወይም ማስተካከል ማለት ነው። ድሮ ጊዜያችን የምንጠቀምበትን መንገድ፣ ትኩረታችንን የሚስቡ ነገሮችን መቀየር ማለት ነው። ሩቲናችንን መቀየር ማለት ነው። ለውጥ ማለት ድሮ የነበረን ማህበራዊ ሰርክል፣ ጓደኞች፣ ወዳጆች እንደገና መፈተሽ ማለት ነው። አዲስ አስተሳሰብ ማምጣት ማለት ነው። ምንም እንኳን አዲስ አስተሳሰብ ቢኖረን ይህ አዲስ አስተሳሰብ ድሮ ያለን ማህበራዊ ሰርክል ይህንን አስተሳሰብ የማይቀበል ከሆነ የእኛ ሐሳብ ብቻውን ለውጥ አያመጣም። ስለዚህ ይህንን አስተሳሰብ ሰፖርት የሚያደርግ የሚደግፍ ሌላ ማህበራዊ ሰርክል ወይም ሌላ ወዳጅነት መፍጠር አለብን። የድሮ የወዳጅነት ሰርክላችንን መቀየር መቻል አለብን። አዲስ አስተሳሰብ ሳናመጣ ድርጊታችንን መቀየር አንችልም። ለምን ከድርጊት በፊት አቲቲዩድ ይቀድማል? ከድርጊት በፊት ሐሳብ አመለካከት ይቀድማል? ድሮ ጊዜያችንን በምናሳልፍበት መንገድ እያሳለፍን ለውጥ ልናመጣ አንችልም። ለምን ሩቲን ዲሲፕሊን ነው፣ ዲሲፕሊን ይፈልጋል። ሩቲን ፕራክቲስ ነው። ጊዜያችንን ሀሳባችንን ኤነርጂያችን የምናጠፋበት መንገድ ነው። ስለዚህ ብዙ ጊዜ የምንታገለው ኦልዱን ማንነታችን፣ አሮጌውን ተግባራችንን ይዘን፣ አሮጌውን አስተሳሰባችን ይዘን፣ አሮጌውን ማህበራዊ ሰርክል ይዘን፣ አሮጌውን የዕለት ተዕለት እንቅስቃሴ እያደረግን መለወጥ እንፈልጋለን። ይሄ ግን ቶታሊ የለውጥ ተቃራኒ ነው። ስለዚህ አዲስ ማንነት ማምጣት ማለት አዲስ ማንነት ማምጣት ማለት አዲስ ድርጊት መፍጠር ማለት ነው። ይህንን የሚያበረታታ ሩቲን መፍጠር ወይም ዴሊ ፕራክቲስ ዴሊ ልምምድ ማምጣት ማለት ነው። አዲሱን ማንነት የሚሸክም የሚያበረታታና የሚደግፍ ማህበራዊ ሰርክል ወይም ደግሞ አዲስ የወዳጅነት ቡድን መፍጠር ነው። አዲስ አስተሳሰብ ማምጣት ነው። ስለዚህ መለወጥ ስለፈለግን ብቻ አዲስ የለውጥ ሀሳብ ስላለን ብቻ አንለወጥ፣ እነኝህን አብሮን ካልቀየርን ማለት ነው። ስለዚህ ለውጥ ሀሳብ ብቻ አይደለም ድርጊትም ነው። ጊዜያችንን የምናሳልፍበትን መንገድ መቀየር ነው። በአካባቢያችን ያለ ማህበራዊ ሁኔታ ለኛ የማይመች ከሆነ መቀየር ጭምር ነው። ስለዚህ ለውጥን አስቸጋሪ የሚያደርገው ጊዜ የሚወስድ የሚያደርገው አድካሚ የሚያደርገው የማይቻል መሆኑ ሳይሆን ለውጥን ለማምጣት የምንሞክርበት መንገድ አንድን ሳይድ ብቻ የያዘ በአንድ በኩል ብቻ ተግባራዊ ለማድረግ የምንሞክረው ስለሆነ በቀላሉ ለውጥ አይመጣም። ስለዚህ ተስፋ እንቆርጣለን። ነገር ግን መለወጥ ስናስብ ማህበራዊ ሰርክላችን መቀየር አለብን፣ አስተሳሰባችንን መቀየር አለብን፣ ድርጊታችንን መቀየር አለብን፣ በቀን በቀን ጊዜያችንን የምናሳልፍበትን መንገድ መቀየር መቻል አለብን። አመሰግናለሁ።